ሞድና የተከበራችሁ ያዚቲ የቤተሰቦች ሰላማችሁ ብዝት ይበልልኝ እኔ ጋር ሁሉ ሰላም ይህን ቪዲዮ ሲጀምሩ ላይክ ሼር ሰብስክራይብ አድርጉና ወደ መረጃውን ኒድ አራት ህጻናትን በአንድ ላይ የቀበረችው ሴት ጉድ ትስሙልኝ ማለት ነው ኢትዮጵያያን ወላጆች እንድታሳድግላቸው የሰጧትን ልጅ ማለት ነው አራቱ በአንድ ጊዜ ህይወታቸው አልፎ ደብቃ ቀብራ እንደገና ከተቀበረበት እንዲወጣ ስክሪን እየተደረገው ተአምር ነው በጣም ያሳዝናል ማለት ነው ሀገራችን ምን ያክል እንደተጨካከንና እንዲሁም ደግሞ በፊልም ላይ የምናያቸውን ነገሮች በተግባር እያየን ያለ ነው፣ በጣም በሚያሳዝን ሁኔታ ሁላችሁም ይሄን ቪዲዮ እዩት። ወላጆች ለሰው የምትሰጡ ትማሩበታላችሁ። ልጆቻችሁን ከጉያችሁ እንዳታወጡ ቢከፋም ቢለማም ማለት ነው። እኔ ከዚችው እሰናበታችኋለሁ። ቪዲዮን እስከ መጨረሻ ስሙት፣ ትማሩበታላችሁ። በተለይ ወልዳችሁ ለሰው የምትሰጡ ልጆች ምን አይነት ጭካኔ ያረመኔነት ጥግ እንደሆነ ተመልከቱ ማለት ነው። ላሳድግ ብላ ወስዳ ወደ ሀያ ህጻናት ወስዳ እንግዲህ ከሀያ ህጻናት አራት ህጻናት ሞተዋሉ ማለት ነው። ህይወታቸው አልፎ ደብቃ ቀብራ ከተቀበሩበት ወጥቷል።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 የተቀበሩትን ህጻናት በፍርድ ቤት ትእዛዝ በማውጣት እንዲሁም ያመጣችበት እነዚ ህጻናት ኬት ነው ለሚለው ጥያቄ ህጻናትን ያመጣችበት ከአዲስ አበባ ከተማ እንዲሁም ከክልል አጉራባች ሀገሮች በመሆኑና ህጻናትን የተቀበሩበትን የማዋዥናቶች አቅም ባለመኖራቸው የተነሳ እንደ አዲስ አበባ ፖሊስ ኮሚሽን በጀት በመጠየቅ አስክሬናቸውን አስቆፍረ በማስመርመር ፎረንሲ በመላክ የአስክሬ ምርመራ ውጤ ተማመተን የሞቱበትን መንስኤ ምንድን ብለው የምግብ እጥረት እጥቦት ምክንያት በመሆኑ አራት ህጻናት ሊሞቱ በ ሆነ ተጠርጣሪዋን በምርመራ በማጣራት ከአቃቢ ጋር በመሆን ክስ ተከፍቶባት ምርመራ ጠርተን ለመደበኛ ላይ የተከፈተን ና ለውሳኔ የተጠባበቅን ያለ መሆኑን በዚሁ ይገልጻሉ። ወደ ሀያ ህጻናት ናቸው። ከ ሀያ ህጻናት ላይ አምስትም ወደ ተቋም በተለያዩ መንግስታዊ መንግስታዊ ከሆነ ድርጅት ተቋሞች ያስገብተናል። አራቱ ህጻናት ደግሞ ሞተዋሉ። ወደ አስራ ሶስት የመሆኑ ህጻናትን ደግሞ ከወላጆች ጋር በመነጋገር ወደ ወላጆች የተመለሱበት ሁኔታ ተፈጥሯል። ህጻናትን ለመከባከብ ኃላፊነት የሚሰማው ዜጋ ሊሆን ይገባል። በምን በምን በጤናው አስተማማኝ መሆን አለበት ተላላፊ በሽታ የሌለበት ሊሆን ይገባል። ከደህንነት ገበረቻቸው ሁለቱም እንደዚህ አርጋ በካርቶንና ሁለቱም እየተቀበሉት እኛ ፊት ለፊት አንድ ልጁ ደግሞ ጥማወት የዛ ቀን ማለት ቀደም ሲል ተጠርጣሪ ወገን ሶስት ህጻናትን በደንብ የከበረችበትና በማስረጃ በኤቪደንሶች ደርሰንበት ቁጭ አልኩትና ቁጭ ስል እንመታቀፈች እንዴ ለምን ያቀፍሽ ምናምን ብላይ እያወራው ነበረ ከምዛ መታቀፈችኝና ልጅቷ አረፈች ምናምን ለነገረች

ስገባ በቀሉ መለቀስ ጀመሩ። ምን ጀመሩ? ከዛን ሳያም ልጅሽ አረፋለችኝ ሞስታል ላይናቱ ያታማለች እሷ ደክማለች ደቀመች። እንደዛ ስትል ደግሞ መጀመሪያ ደወለች። የኔ ቤተሰቦቹ ደውላ ደግሞ ከዛን ለማ ስተሽ ነው ልጅሽን ብሎ ወንድም ነን ደግሞ ስልኩን በስልክ ላይ ሳደበኝ፣ ማሳደጊያ ቅትተሽ ወደዚያ አታመጭም ብሎ ሳድበኝ፣ ደግሞ ትራንስፖርቶን ትና ሰብስበ ኔ መጨረሻ ላይ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 የተቀበሩትን ህጻናት በፍርድ ቤት ትእዛዝ በማውጣት እንዲሁም ያመጣችበት እነዚያ ህጻናት ከየት ነው ለሚለው ጥያቄ ህጻናትን ያመጣችበት ከአዲስ አበባ ከተማ እንዲሁም ከክልል አጎራባች ሀገሮች በመሆኑና ህጻናትን የተቀበሩበትን የሟዋጅናቶች አቅም ባለመኖራቸው የተነሳ እንደ አዲስ አበባ ፖሊስ ኮሚሽን በጀት በመጠየቅ አስክሬናቸውን አስቆፍረ በማስመርመር ፎረንሲክ በመላክ የአስክሬን ምርመራ ውጤት ተማመተን የሞቱበትን መንሴ ምንድነው ብለው፣ የምግብ እጥረት እጦት ምክንያት በመሆኑ አራት ህጻናት ሊሞቱ በ ሰራተኞችና ተጠርጣሪዋን በምርመራ በማጣራት ከአቃቢ ጋር በመሆን ክስ ተከፍቶባት ምርመራ ጠርተን ለመደበኛ የተከፈተና ለውሳኔ የተጠባበቅን ያለ መሆኑን በዚሁ ይገልጻል። ወደ ሀያ ህጻናት ናቸው። ከ ሀያ ህጻናት ላይ አምስቱም ወደ ተቋም በተለያዩ መንግስታዊ መንግስታዊ ካልሆነ ድርጅቶች ተቋሞች ያስገብተናል። አራቱ ህጻናት ደግሞ ሞተዋል። ወደ አስራ ሶስት የመሆኑ ህጻናትን ደግሞ ከወላጆች ጋር በመነጋገር ወደ ወላጆች የተመለሱበት ሁኔታ ተፈጥሯል። ማንኛውም ግለሰብም ሆነ ድርጅት በማዘን በመቆርቆርም እንዲሁም በሰብአዊነት ልጆችን ወስዶ ማሳደግ ቢፈልግ የሚመለከተው የመንግስት ተቋም ያስቀመጣቸውን መስፈርቶች አሟልቶ ፍቃድ ካልተሰጠው በስተቀር በራሱ ጊዜ ተነስቶ ልጆችን አሳድጋለሁ ብሎ ከግለሰቦች መቀበል ህጋዊ ተጠያቂነት እንደሚያስከትል በአዲስ አበባ ከተማ አስተዳደር ሴቶችና ህጻናት ማህበራዊ ጉዳይ ቢሮ የህጻናት መብት ደህንነት ማስጠበቅ ቡድን መሪ አቶ አናንያን ያዕቆብ ገልጸዋል። አንድን ህጻን ለመንከባከብ ኃላፊነት የሚሰማው ዜጋ ሊሆን ይገባል። በምን በምን በጤናው አስተማማኝ መሆን አለበት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 የኢኮኖሚ አቅም ያለው መሆን አለበት። እድሜው ከልጁ ጋር አብሮ ቶሮሮጦ ለማሳደግ የሚያስችል ደረጃ ላይ መሆን አለበት። ይህን ከሚመለከተው የመንግስት አካል ማረጋገጫ አግኝተን ዶክሜንቶቹ መጥጠው ቤት ውስጥ ያለው ሰው ሁሎ ፈቃደኛ መሆኑን ካረጋገጥ ነው በኋላ ምን ሆኗልን እንላለን። ይሄ ሰው ብቁ ሆኗልን እንላለን። ህጻናት በወላጆቻቸው እጅ ማደግ የመጀመሪያው ምርጫ እንደሆነ በህግም ሆነ በማህበረሰባችን የታወቀ